የኪነ ጥበብ ባለሙያዎች የኮይሻ ግድብንና የጨበራ ጩርጩራ ዳና ፓርክን ጎብኝተዋል። ጉብኝቱ የሀገሪቱን ፕሮጀክቶችና የቱሪዝም ጸጋዎች የኪነጥበብ ባለሙያዎች እንዲያስተዋውቁ ለማድረግ ታሳቢ ያደረገ እንደሆነ ምን የተገለጸው ቀደም ሲል እንዳላችሁ ሪፖርተራችን ቶማስ አይሎ ከኮይሻ በቀጥታ መስመራችን ላይ ነው የሚገኘው። የገበታ ለሀገር ፕሮጀክት አንዱ መገለጫ ከሆነበት ስፍራ እንዲሁም ደግሞ የኮይሻ ግድብ ካለበት ቦታ ላይ ማለት ነው። እጅግ አርገን እናመሰግናለን ቶማስ፣ ስላገኘንህ በቀጥታ መስመራችን ላይ ይህን አይነት በተለየ የኪነ ጥበቡ ባለሙያዎች እያደረጉት ያለውን አይነት መሰል ጉብኝት መደረጉ ለቱሪዝም ዘርፉ ምን ፋይዳ ይኖረዋል የሚለውን ሀሳብ እስኪ ያንሳለን። አመሰግናለሁ ሮዛ። እንደሚታወቀው የኪነ ጥበብ ባለሙያዎች እንዲሁም ደግሞ ኪነ ጥበብ የሀገርን ጸጋዎች በማስተዋወቅ ረገድ መጠነ ሰፊ ወይም ደግሞ በጣም ትልቅ አስተዋጽኦ እንደሚኖሩ ይታወቃል። ይህንን ተከትሎ ታዲያ በዛሬ ሁለት እንግዲህ ቀደም ሲል ባልደረባ ዮሐንስ ፍሳ እንዳለው አንደኛው ግሩፕ ወይንም አንደኛው ቡድን ደግሞ በዚህ በጨበራ ጩርጩራ እንዲሁም ደግሞ ኮይሻ ግድብን እየጎበኙ ይገኛሉ። እንግዲህ ጉብኝቱ በዋናነትም የጥበብ ባለሙያዎች ናቸው። የጥበብ ባለሙያዎች ደግሞ ስም አላቸው፣ ዝና አላቸው። ይህንን ተከትሎ ታዲያ የተለያዩ ማህበረሰብ ክፍሎችን መድረስ ይችላሉ። በተለያዩ ሁኔታዎች እነዚህን የማስተዋወቅ ስራም የመስራት ትልቅ አቅም እንዳላቸው ይገለጻል። ይህንንም አንደኛው ታሳቢ ያደረገ ነው። ከዚህ ጋር በተያያዘ ታዲያ በተለይ ደግሞ እነዚህ የቱሪስት መዳረሻዎች ሲሰፉ ኢትዮጵያ ከቱሪዝሙ የምትጠቀምበትን ነባራዊ ሁኔታ ለማመሻሸት ነው። ከዚህ ጋር በተያያዘ ታዲያ እነዚህ የኪነ ጥበብ ባለሙያዎች እንደዚህ አይነት ጉዳዮችን በሚጎበኙበት ጊዜ ይህንን በአንድን በሌላ መልኩ የቱሪዝም አማራጮችን የተለያዩ ማህበረሰብ ክፍሎች ያሉ በሀገር ውስጥም በውጭ ያሉ ማለት ነው። እንግዲህ ከዚህ ቀደም የቱሪዝም ቦታዎች በጣም ጥቂት ነበሩ። የሰሜኑ ክፍሎች እንዲሁም ደግሞ የደቡብ አንዳንድ ቦታዎች ብቻ ናቸው ወይም ደግሞ እዛ ላይ ብቻ ነበር ቱሪዝሙ ትኩረቱን ያደረገው። አሁን ግን የተለያዩ የቱሪዝም አማራ ወላጆች እየበዙ ነው። አሁን ያለንበት ኮይሻ ወይንም ደግሞ የኮይሻ የኤሌክትሪክ ኃይል ማመንጫ ግድብ ያለበት ቦታ ነው። እሱ በጣም ያምራል። በጣም ለበተፈጥሮ መስህብ የሚሆን ቦታ ነው። ቱሪስቱም የቱሪዝሙንም ከመሳብ አኳያ ትልቅ ሚና የሚጫወት ነው። በሌላ በኩል ደግሞ ቀደም ሲል ሮዛ እንዳልሽው የጨበራ ጩርጩራ የዞንዳና ሎጅ አለ። በቅርቡ የተገነባ ነው። ይህም በጣም የሚያምር ቦታ ነው። አካባቢው ለቱሪዝሙ መነሳሳት እንዲሁም ደግሞ ለቱሪዝሙ ትልቅ ፋይዳ የሚጫወት ከመሆኑ አኳያ እነዚህ የጥበብ ባለሙያዎች ተገኝተው በአካል ይህንን ቦታ ሲያዩ ስሜታቸው በጣም ልዩ እንደሆነም ገልጸውልናል። ከዚያ አኳያ ታዲያ አሁን ላይ በዚህ በሀገሪቱ ያሉ የቱሪዝም ቦታዎችን ከማስተዋወቅ እንዲሁም ደግሞ የተለያዩ ጥቅሞች እንዲገኙ ከማድረግ አኳያ የራሳቸውን አበርክቶ እንደሚወጡም ገልጸዋል ማለት ነው። እንግዲህ የተለያዩ ቦታዎች ላይ ሲሄዱ ሁሉም በጥሩ መንፈስ ነው የተቀበሏቸው፣ የሚታወቁ አክተሮች ወይም ደግሞ ተዋናዮች ከመሆናቸው አኳያ ማለት ነው። ሌሎችን ደግሞ ሀሳቦቻቸውን ጠቅም አድርገን ለተመልካዮቻችን የምናጋራ ይሆናል። እናመሰግናለን ቶማስ። እንዳልከው የጥበብ ቱሪዝምን በማሳደግ ረገድ፣ በመጽሐፉ በፊልሙ ቦታዎችን በማስተዋወቅ ረገድም ትልቅ የሆነ ምርታን ሊያመጣ የሚችል ስራ እንደሆነ ታሳቢ ይደረጋል። ልጅ ጋር ግን እናመሰግናለን ቶማስ።